ምዕራፍ 29 ያዕቆብ ወደ ላባ ቤት መድረሱ። ያዕቆብም በማለዳ ተነስቶ ያዕቆብና የዔሳው እናት የርብቃ ወንድም የሶርያ ሰው የባቱኤል ልጅ ወደሚሆን ወደ ላባ ሄደ። በተመለከተም ጊዜ በሜዳው እነሆ ጉድጓድን አየ። በዚያም ሦስት የበጎች መንጎች በላዩ ተመስገው ነበር። ከዚያች ጉድጓድ በጎቹን ያጠጡ ነበርና በጉድጓዷም አፍ ታላቅ ድንጋይ ነበረች። መንጎችም ሁሉ ከዚያ በተሰበሰቡ ጊዜ እረኞች ድንጋያዋን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩዋንም ወደ ስፍራው መልሰው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 እረኞቹ ሁሉ ካልተሰበሰቡና ድንጋዪቱን ከጉድጓዱ አፍ ካላነሷት በቀር አንችልም። ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል የአባቷን በጎች ይዛ ደረሰች። እርሷ የአባቷን በጎች ትጠብቅ ነበርና። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፈ ድንጋዩን አነሣ። የአጎቱን የላባን በጎችም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህንን ነገር ነገረችው። ላባም የእኅቱን የርብቃን ልጅ የያዕቆብን ስም በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩን ሁሉ ለላባ ነገረው። ላባም ያዕቆብን በእውነት አንተ አጥንቴ፣ ሥጋዬም ነህ። ከእኔ ጋር ተቀመጥ አለው። አንድ ወር የሚያህል ከእርሱ ጋር ተቀመጠ። ያዕቆብ ስለ ራሔልና ሊያ ላባን ማገልገሉ። ላባም ያዕቆብን፣ ወንድሜ ስለ ሆንክ በከንቱ አታገለግለኝም ደሞዝህ ዝህ ምንድነው? ንገረኝ አለው። ለላባ ሁለት ሴቶች ልጆች ነበሩት። የታላቂቱ ስም ልያ የታናሺቱ ስም ራሔል ነበር። ሊያም አይነ ልም ነበረች። ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። ያዕቆብም ራሔልን ወደዳት። ያዕቆብም ላባን እንዲህ አለው። ስለ ታናሺቱ ልጅና ስለ ራሔል ሰባት ዓመት እገዛልሃለሁ ሚስት ትሆነኝ ዘንድ እርሷን ስጠኝ አለው። ላባም ለሌላ ሰው ከምሰጣት ይልቅ ለማውቅ ለዘመዴ ለአንተ ብሰጣት ይሻለኛል፣ ከእኔ ጋር ተቀመጣለሁ አለው። ያዕቆብም ስለ ራሔል ሰባት ዓመት ተገዛ። እርሷንም የወዳት ስለ ነበር በእርሱ ዘንድ ጥቂት ቀን ሆነለት። ያዕቆብም ላባን እንግዲህ ወደ እርሷ ገባ ዘንድ ሚስቴን ስጠኝ ቀኔ ተፈጽሟልና፣ አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁ ሊያን ወስዶ ወደ ያዕቆብ አስገባት፤ ያዕቆብም ወደ እርሷ ገባ። ላባም ለልጁ ሊያ አገልጋይቱን ዘለፋን አገልጋይ ትሆናት ዘንድ ሰጣት። በነጋም በነጋም ጊዜ እነሆ ሊያ ነበረች። ያዕቆብም ላባን ምነው እንደዚህ አደረክብኝ? ያገለገልኩ ስለራሔል አልነበረምን? ለምን አታለልከኝ አለው። ላባም እንዲህ አለው፦ በአገራችን ታላቂቱ ሳለች ታናሺቱን አንስ እንሰጥ ዘንድ ወጋችን አይደለም። ለዚህም ሰባት ዓመት ፈጽሙ፣ ሌላ ሰባት ዓመት ደግሞ እኔን ስለምታገለግለኝ አገልግሎት፣ እርሷን ደግሞ እሰጠሃለሁ። ያዕቆብም እንዲህ አደረገ። ለዚችም ሰባት ዓመት ፈጸመ። ልጁን ራሔልን ለእርሱ ሚስት ትሆነው ዘንድ ሰጠው። ላባም ለልጁ ለራሔል አገልጋዩን ባላን አገልጋይ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ። ራሔልንም ከልያ ይልቅ ወደዳት። ሌላ ሰባት ዓመትም ተገዛለት። ለያዕቆብ የተወለዱ ልጆች። እግዚአብሔርም ሊያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ሊያም ጸነሰች፣ ወንድ ልጅም ወለደች። ስሙንም ሮቤል ብላ ጠራችው፤ እግዚአብሔር መዋረዴን አይቶአልና እንግዲህስ ወዲህ ባሌ ይወደኛል ስትል ሊያም ዳግመኛ ጸነሰች፣ ሁለተኛ ወንድ ልጅም ለያዕቆብ ወለደችለት። እኔ እንደ ተጠላው እግዚአብሔር ስለ ሰማ ይህንን ጨመረልኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅን ወለደች። ከእንግዲህ ወዲህስ ባሌ ወደ እኔ ይጠጋል፣ ሦስት ወንዶች ልጆችን ወልጄለታለውና አለች። ስለዚህም ስሙን ሌዊ ብላ ደግሞም ጸነሰች ወንድ ልጅንም ወለደች። በዚህ ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድንም አቆመች።